ከአርብ ለሊት ጀምሮ እስካሁን በቀጠለው የኢራንና የእስራኤል ግጭት በሁለቱም በኩሉ ጉዳት መድረሱ እየተገለጸ ይገኛል። እስካሁን ይፋ የሆኑ አሃዞች ባያመላክቱም እስራኤል በኢራን የተለያዩ ከተሞች ላይ ያደረሰችው የቦምብ ድብደባ 320 ኢራናውያን ሲቆስሉ በርካቶች መሞታቸው እየተገለጸ ይገኛል። ቁልፍ የሆኑ ወታደራዊ መሪዎች እና አቶሚክ ሳይንቲስቶችን ጨምሮ 78 ሰዎች መሞታቸው ተገልጿል። ሰላም ጤና ይስጥልን። የአደይ ኒውስ ቤተሰቦች የአገር ውስጥና የውጭ መረጃዎች ወደ እናንተ የምናቀርብበት ሳር ላይ እንገኛለን። አብራችሁኑ ሰብስክራይብ፣ ላይክና የደውል ምልክቱን በመጫን ቤተሰቡ ሁኑ። በእስራኤል ወገን ደግሞ እስካሁን ሶስት ሰዎች ሞቷል እየተባለ ይገኛል። ጥቃቱ አጸፋውን ተከትሎ የኢራን አቶሚክ ኤነርጂ ቃል አቀባይ እንዳሉት ከሆነ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ በእስራኤል በናታንዝ ፎርድ፣ እና ኢስማሃል አቶሚክ ጣቢያዎች ላይ በፈጸመችው ድብደባ በኒውክሌር ጣቢያዎች ላይ ከደረሰው መጠነኛ ጉዳት ውጪ በኒውክሌር መሰረተ ልማት ላይ የደረሰ ምንም አይነት ጉዳት የለም ብሏል። አስቀድማ በኒኩሌር መሰረተ ልማቷ ላይ ጥቃት ሊሰነዘር እንደሚችል በመገመቷ አብዛኛውን ወሳኝ ቁስ አስተማማኝ ወደ ሆነ ቦታ ማዘዋወሯን አስታውቃለች። የእስራኤልና ኢራን ጦርነት አሁንም ቀጥሏል። የኢራን እስራኤል ግጭትን ተከትሎ የመካከለኛው ምስራቅ የአየር ክልከላ በመዘጋቱ በሺዎች የሚቆጠሩ በረራዎች ተስተጓጉሏል። በእስራኤል እና በኢራን መካከል የተፈጠረው ግጭት ጋር በተያይዞ የመካከለኛው ምስራቅ አየር ክልል ከተዘጋ በኋላ ከፍተኛ የበረራ መስተጓጎል በመፈጠሩ አየር መንገዶች መደበኛ የጉዞ መስመራቸውን ለመቀየርም ተገድዷል። በሁለቱ ሀገራት መካከል ግጭት ከተነሳበት ሰዓት ጀምሮ አንድ ሺ ስምንት መቶ የሚደርሱ ወደ አውሮፓ የሚደረጉ በረሮች ያስተጓጉለ ሲሆን ከነዚህ ውስጥ 650 በላይ በረራዎችም ተሰርዘዋል። ኢራን ሚሳኤሎቿን ወደ እስራኤል እያዘነበች ትገኛለች። አሜሪካ ወደ እስራኤል ሰማይ የሚተኮሱ ሚሳኤሎችን እየመከተችላት መሆኑን ገልጻለች። የሁለቱ ሀገራት ጦርነት ዓለምን አስጨንቆ ቀጥሏል። ከአርብ ምሽት በኋላ እስራኤል በድጋሚ በቴላቪቭ በርካታ ፍንዳታዎችና ውድመትን ያስከተለ ጥቃት በኢራን ላይ መፈጸሟ ተነግሯል። በቴህራን የኢራን መንግስት እንደዘገበው ዛሬ አመሻሽ ላይ እስራኤል ከመቶ ሀምሳ በላይ ቦታዎች ላይ ጥቃት መፈጸሟን የተገለጸው በዚህም ሕፃናትን ጨምሮ በርካቶች መሞታቸው ነው እየተገለጸ ያለው። ሌላው ሩሲያ በእስራኤል እና በኢራን መካከል ሽምግና ለማድረግ ዝግጁ መሆኗንም ፕሬዚዳንት ቭላዲሚር ፑቲን ተናግሯል። ፑቲን ከኢራን ፕሬዚዳንት ማሱድ ጋር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተለያዩ የስልክ ውይይት ማድረጋቸውንና በዚህ ወቅት እስራኤል በኢራን ላይ የምታደርሰውን ጥቃት በማውገዝ ውጥረትን ለማርገብ የሩሲያ ሽምግልና በይፋ ማቅረባቸውን የሩሲያ ሚዲያዎች እየተቀባበሉት ይገኛሉ። ፑቲን ከኔታንያሁ ጋር ባደረጉት ውይይትም እስራኤልና ኢራን ግጭት በሰላማዊ መንገድ መፍታት አስፈላጊ መሆኑን ጠቁመው ድርድሩ ሁሉ እንደገና እንዲጀምርም አሳስቧል።